ሀይልዬ እና ሄሉ ተፋጠዋል ፊት ለፊት ያው ሀይልዬ አዲስ አበባ ተነስቶ አርባ ምንጭ ገብቷል ስሜን ማጽዳት እፈልጋለው የሶስት አመት ጓደኛዋ እኔ ነኝ ለሄሉ ስለዚህ ስሜን ባጠራም ሚዲያ ላይ ስሜን እየጠቀሱ የነበሩ ኮሜንቶች አሉ ስለዚህ እኔ ነኝ እያለ ነበረ እና እውነትም እሱ ሆኖ ተገኝቷል ሰላም፣ ሰላም ዴቻና ለቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ዛሬ ከሄል ቤት ቃውጥ እየወረደ ነው፣ የኮሜንት ናዳ ትላላችሁ። ሲቀጥል ደግሞ የሶሲ ጩኸት። መጀመሪያ ወደ ኮሜንቱ እንሂድ እስኪ። እውነት እኔ ከሄል ቤት ገባውና ያው ቪዲዮን እያየው ኮሜንት ብዙ ጊዜ ቪዲዮ እየሰማው ኮሜንት ማንበብ ወዳለኝና ገባ ገባ እያልኩ ሳነብ ሳነብ፣ መልካም መልካም የሆኑ ኮሜንቶችም አሉ። ሄሉን የሚያረጋጋ ተረጋጊ ሄሉ፣ በዚህ መንገድ ነገሮች አይፈቱም፣ ቁጭ ብላችሁ አውሩ። በጣም ብዙ መልካም ነገሮች ማለት ነው፣ የሚመክሩም ሰዎች አሉ። ከዛ በስተቀር ግን በቃ ይበልጡ ማለት ትችላላችሁ። ሄሉ ባለጌነሽ፣ ሄሉ ባለጌነሽ። ከቤት እንደዚህ ሰው አክብሮች መጥቶ ከቤት እንደዚህ ውጣ አይባልም፣ እንደዚህ ውጣ አይባልም። በመጀመሪያ እራሳችሁን በሄሉ ቦታ ሁናችሁ እዩ። ከዛ በኋላ እንዴት ማለት ሰው ሲያናድዳችሁ ምን አይነት ሪያክሽን እንደምታሳዩ እራሳችሁን ገምቱ። እንዴ እች ልጅ አሁን ንዴት ላይ ነች፣ በቃ ተናዳለች። የተናደደ ሰው ምንም ነገር ያደርጋል። ውስጧ ላይ የሆነ የተበደለችው ነገር አለ፣ ልጁን ስታየው ደግሞ ንዴቷ ባሰባት እና ከዚህ ጋር ምንም ባለጌ ምናምን የሚያስብን ነገር የለም። በቃ አንድ ሰው አጠፍቷል ብላችሁ ካሰባችሁ እኮ በስነ ስርአቱ ያ ሰው ስለሰደባችሁት አይደልም የሚመለሰው፣ በስነ ስርአቱ መምከር እኮ ትችላላችሁ። ስድብን ምን አመጣው ከዚህ ጋር? እንዲ ያረ ይደብራል። ሲቀጥል ደግሞ ሶሲ፣ እኔ እኮ ከሄሉ ይልቅ የሶሲ ጩኸት ረበሸኝ ማለት ነው። ባለፈውም እንደዛ በጣም በጣም ነበር ስጩ የነበረው ከሄሉ አብልጣ። ዛሬም ደግሞ ከስር ከስር ጭራሽ፣ ነገሩ እንዲፈታ እንኳን ትንሽ ረጋ ማለት አያስፈልግም እንዴ? ሶሲ ሲሆን ሲሆን እኮ ማለት ነው እንደዚህ ከካሜራ ለመንጫጫት ሳይሆን ካሜራ ላይ ሳታ መጫት ጓደኛዋንሽ እርግጠኛ ነኝ የምትደብቅሽ ነገር አይኖርም ብዬ አስባለሁ። በስነ ስርዓቱ ቁጭ አድርገሽ አረጋግተሽ፣ ሄሉ ምንድን ነው የተፈጠረው? ለእኔ አትደብቅኝ እስኪ ብለሽ ብትነግራት ሁሉንም አንድም ሳታስቀር ትነግርሽ ነበር። በከፊሉ ነግራኛለች። እያቻል ነበር እንዴ ትናንት ምንድን ነው እንደዚህ ማራገብ? እች ልጅ ረብሻ ትወዳለች እንዴ? ሄሉን በደንብ አውቃታለሁ ሄሉን በደንብ አቃታለሁ ስትል እሰማታለሁ እና ሁሌ። ስለዚህ ሄሉን በደንብ ካወቅሻት የሆነ ነገር ሳትይዝ እንደዚህ አትሆንም አይደለ? ቀረብ ብለሽ ማናገር ሲገባሽ ምንም በማታውቂው ነገር ስትከራከር ነበረ። እንኳን አንቺ ኃይሌ እንኳን ያደረገውን ነገር ገና አላወኩትም ንገርኝ እያለ እየጠየቀ እኮ ነው እንዴ ሶስና። ሶስት ይታይ እንጂ እኛ ምርጥ ጓደኛዋ እንደሆነች ነው የምናውቅ። ሲቀጥል ወደ ሄሉ ስመጣ ደግሞ ያው ሄሉ አሁን በጣም ተናዳለች አሁን ላይ ነገሮችን መቋቋም ስላቃታት ነው ያወጣችው። ግን ደግሞ እንደኔ ማለት ነው በደፈናው የሚባል ነገር የለም። እንደኔ ሚዲያ ላይ ከወጣ በቃ አሁን ጓደኛዋ ሀይሌ ነው ታውቋል፣ በድሏታል። ስለዚህ አንዳንድ ሰዎች ጥፋት ያጠፉና ማለት ነው ያ ጥፋት ወይ ጥፋት አይመስላቸውም፣ ወይም ሰውን የበደሉ አይመስላቸውም። ለነሱ ኖርማል ነገር አድርገው ያስቡታል። ግን ለተበደለው ሰው በጣም ከባድ ነገር ነው፣ ልብ የሚሰብር ነገር ነው እና ጥፋቱን አስታውሹ ሄሉዬ፣ ማለት ነው የምሬን ነው። ምን ችግር አለ በቃ ሚዲያ ላይ ወጣ እኮ አለቀ ስሜን አጅልኝ እያላል ነበረ። ስለዚህ የበደለሽን ነገር ምንድነው? የበደልኩ ምንድነው ያደረግኩ? እንዴት እንደዚህ ታደርገኛለ ብለሽ በአግባቡ ብትነግሪው ነው። እኔ የምለው እንጃ ብትነግረው ብዬ አስባለሁ። ምክንያቱም በእንደዚህ አይነት ሁኔታ ሊግባቡ አይችሉም። ሄሉ እራሱ ታውቀዋል ትላለች። እሱ ደግሞ ምንም ነገር አላደረግኩም እያለ ነው። አሁን በእንደዚህ አይነት መንገድ እንዴት ነው ሊፈታ የሚችለው? የዛሬ ካሜራ መደቀኑስ ምን አስፈለገ ሲጀመር? ማለት በዚህ ሁኔታ እንደዚህ ተናዳ ጥሩ ነገር እንደማታናግራችሁ እያወቃችሁ ለምንድን ነው ካሜራ ደቅናችሁ ይሄዳችሁ? ሲጀመረ የምሬን እኮ ነው። ማለት አንዳንዴ በውስጥ መፍታት የሚቻሉ ነገሮችን እንደው ሳታስቡት ሚዲያ ላይ ታመጡና ለሰው መሰደብ ምክንያት ትሆናላችሁ። ስለዚህ አሁን እኔ ብዙ መፍረድም አልፈልግም፣ ምክንያቱም ነገሮችን ምን የምማውቀው ነገር እስከሌለ ድረስ። ግን ነገሩ ግልጽ ከሆነ አይቀር ሄዱዬ ማለት ነው፣ ፍርጥ አድርገሽ ብታወሪው ባይነኝ ያኔ እንጃ። እንደኔ ሀሳብ ነው እንግዲህ እኔ እንደሌለው አላውቅም? እኔ የምረዳበት መንገድ ሌላ ነው፣ ሌላው የሚረዳበት መንገድ ሌላ ስለሆነ ይሄ ነገር ከማርክም ተፈጽሞ ነበር። ማርክ በእርግጥ ጥፋት አላጠፋም፣ ግን ደግሞ እሱ ሳያውቅ የሆነ ስህተት ተሰራበት። ከዛ ለተጎጁ ሰው በጣም ከባድ ነበረ። ይሄ ልጅ ግን አያውቅም ነበረ። ስለዚህ ንገርኝን ያላውቀውም ጥፋቴን አልናገርም በሚል ምክንያት በጣም ብዙ ነገር ተደራሰው ነበረ። እና አሁን ደግሞ እንደዚህ ነገሮችን አውቀሽ ሉይዝም ከማለት ፍርጥ ምን ትላላችሁ እናንተ በእኔ ሀሳብ ትስማማላችሁ ወይንስ ሳትስማሙ ውድ ቤተሰብ የተስማማችሁ ካላችሁ የምር ኮሜንት አድርጉልኝ አይ ሚዲያ ላይ አናወጣም በቃ ማለት ጓደኝነታችን እንደዚህ አንዘራጠጥም ካላችሁ ደግሞ በቃ ውስጥ ላይ ሄሉ ማለትነው ማለት ነው ውስጥ ላይ እያደረግሽን ነገር ለምንድን ነው እንደዚህ የበደልከኝ ብለሽ ጠይቂው በዚህ አጋጣሚ ግን ናቲ ሄሉን አሁንም ድረስ ይወዳታል የሚገርማችሁ ነገር ምን አየው መሰላችሁ ሁሌ ሄሉ ቪዲዮ ስትለቅ ከናቲ ኮሚኒቲ ኮሚኒቲ ላይ ግብቻ ያለው ማለት ነው። እንደ ሸረተና እንዳልሸረተና ሁሌ ሸረተላታል። የሚገርማችሁ ነገርን፣ ናቲ እስኪ አንተ አግዛት ደግሞ፣ ነገሩ ምንድን ነው ብለህ በውስጥ ደውል ደውል አድርገህ አብረህ አግዛት እስ ሄሉ ቤት ሰዓት ላይ ሰው ያስፈልጋታል። የቀረቧትም እየራቋት ነው ያሉት ማለት ነው። ረ ሶስና፣ ጉድ እኮ ነው። ሶስና በዚህ ከቀጠልሽ ግን በጣም ያሳዝናል።